ፋው ከናታን ጋር ከናታን ጋር መጽሐፍ ልንገዛ ሄደን ነበር። አቢጌል ታውቅ ነበር። እኔ እንጃ ምን ነው ነው ያልኩሽ። ውሃ ትክክል ናት ያንቺ እዚህ መቆየት አብጌልን ያስደሳት አይመስለኝም። ስለዚህ ሆን በላይ ያደረገች ሰውነት ጌጣጌጦቹ ጠፍቶባታል አይደል። አሁን አተን ምን የምታውቀው ነገር አለ ማርታ በዚህ ጉዳይ በጣም ከፍቷታል። በዛ ላይ እች ልጅ ነች የወሰደችው እያለች በጣም እየተጨቃጨቀች ያለችው። አይ እኔ ግን አይመስለኝም። ምን የምታውቀው ነገር አለ? በእርግጥ ውሃ ለምስክርነት ማትበቃ ቢሆንም በአቢጌል ኪስ ውስጥ ጌጣጌጦችን ጌጣጌቶቹን አይቻቸዋለሁ ብለኛለች። ምን ያው አንተ ነገሮችን በጥንቃቄ ስለምትይዝ ችግር ሳይፈጠር እውነቱም እንዲወጣ ምናልባት አቢጌል ለምን ለምን ብላይ ታደርጋለች ለክፋት ታደርገዋለች ብዬ ግን አላስብም። አቢጌል አቢጌል ዛሬ በጣም ደስ ያላችሁ፣ ምክንያቱም ዳጣ ማለት ነው ዳጣ ከዛ ከንትን ውስጥ በመውጣቷ እች አብይ የምትባለዋ ልጅ በመጋለጧ፣ በዛ አጋጣሚ እች ውሃ የምትባለዋ ልጅ ማለት የኔ ቆንጆ በጣም ነው መወዳት፣ ደግሞ አሁን የባሰ ወድርኳት ማለት ነው። እንዲህ በጣም ጎበዝ ልጅ ነች። አስባችሁታል ማለት ነው። ዳጣን ለማባረር ያቺ ያብይ የምትባለው አልጅ የማትቆፍረው ጉድጓድ የላትም ማለት ነው። አሁን እሷ ባታዩ ኖሮ ይሄንን ይዘለታ ውሃ አይታት ይሄንን ሚስጥር ባታወጣ ኖሮ በርግጥ የትም አይሄድ የሚሆናል። እውነቱ ግን ይዘገይ ነበር። አሁን ግን ዳጣ ማለት ነው ከዚያ ከጅንቀት በመውጣቱ የምርን ማን ነው እስኪ ደስ ያለሽ ላይክ የምር ማለት ነው። እና በጣም ነው ደስ ያለኝ ቤተሰቦቿ ዛሬ ምክንያቱ ዳጣ እንግዲህ በፊት በባለፈው መጽሐፍ አስቀደደቻት ። እሱን እንግዲህ ያው የናታን ናታን ይቅርታ ናታን እንግዲህ ያለውን ነገር በቀስታ አይቶ ሁኔታውን ስለተረዳ ዝም አለ። ምክንያቱም ነገሩን ማካበድ አልፈለገም። እሷ ናት ብሎ ለቤተሰብ አልተናገረባትም። ያው ዳጣ ናት ብላ እሷ ስም ብታጠፋም እውነታውን እሷ እንዲሆነች ስላወቀ ቅድጅ ያለቻት ስለዚህ ብሎ ዝም ና ያለው ማለት ነው እንግዲህ ያበዛም አልተባረረች የምችልሽ ብላ እንግዲህ የራሷ ያለችውን ደግሞ ሌላ ተንኮሏን ጠንስሳ እንግዲህ እናቷን ከመሳቢያ ውስጥ ያሉ ውድ የሚባሉ ስጦታ እቃዎቿን እንግዲህ ወስድ ሸሽጋ ነበረ። በዛም እንግዲህ ውሃ አይታ ስለነበረ እንግዲህ ውሃ በሰጠቻቸው ምትን መሰረት ናታን እንግዲህ ለጋሽ ደረጀ ነግሮት፣ ጋሽ ደረጀ እንግዲህ የራሱን እርምጃ ወስዶ ክላሷ ሂዶ እንግዲህ ቦርሳውን ሲፈተሽ ቦርሳው ውስጥ አስቀምጠዋለ ማለት ነው ሸሽጋ። ከዚያም በኋላ እንግዲህ ጋሽ ደረጀ በጣም ነው ፊቱ፣ ምክንያቱም በጣም ነበር ተጽዕኖ የበረታበት። እሱ ባለቤቱ እንዳያቸዋት በእርግጥ ያስቆጣታል ግን ደግሞ የልጅቷ ከዱር ነው የመጣችሁ፣ ከየት ነው የመጣችሁ የሚባለው ነገር ሌላ ጥያቄ ስለሆነበት በቃ ነገሩን በጣም አጓለችው ማለት ነው። በጣም እና ታገሽ፣ ቆይን እኔን ስሚኝ ቢላት ለራሱ ለተሰማው ፈቃደኛ አይደለችም፣ ባልተቤቱ የጋሽ ደረጀ ማለት ነው። ምክንያቱ ደግሞ በቃ ስላልነገራት የሆነ በቃ ይሄ ነገር ምንድን ነው ብላ ውስጧ በቃ ጥሩ ስሜት እየሰማ ስላል አይደለ፣ ሲቀጥል የመጣቸው ከጎዳና እንደሆነ የልጅቷም ስለተናገረ፣ የጋሽ ደረጀም ስለተናገረ ይችሊ፣ ዱርዬ ናት፣ ሌባ ናት በቃ የሚለው ስያሜ በጣም የበዛ ነው ማለት ነው። ዳጣ ግን እንደዛ አይነት ምንም አይነት ባህሪ የለባትም። እንግዲህ ጋሽ ደረጀ ዳጣንም ለብቻዎቹ ጠይቋት ነበረ፣ ግን ምንም ፍንጭ የለም። ምን የማውቀው ጉዳይ የለኝም። የምፈልገው ቤተሰቦቿ ይሆን እንጂ እኔ ገንዘብ ፍለጋ ወይም ስርቆት አይደለም የመጣሁት። ከሆነስ ደግሞ ይሄን ያክል ብር የሚያወጣ እቃ ሰርቄ ድጋሚ ወደዚህ ምን መለሰኝ? በዛው አልሄድ ምን ነበር ወይ? እኔ ግን የምፈልገው ገንዘብ ሳይሆን ሰው ነው። አሁን ላይ ሰው ነው የራበኝ። ለምን ደስ ትለኛለህ ብላ እንግዲህ ያው በጣም ዳጣም ስታለቅስ ነበረ። በጣም ቅር ብሏትኝ ነበረ። እንግዲህ ከዚህ ደረጃም በቃ እንግዲህ ተረጋጊ፣ እስኪ ያለውን ነገር እና ያለን በጣም ነው ግራ የሚያጋባው ምናምን አላት ማለት ነው። ልክ ናችሁ እንግዲህ አሁን መጥቼ እናንተን ህይወት በዚህ ልክ በመበጥበጤ በጣም ይቅርታ አባዬ እያለችው ነበረ። አብሽሪ፣ እኔ ልጅ፣ አይዞሽ እያላት ነበር። እንግዲህ እሱ ማለት ነው መጀመሪያም፣ እንዴት እርግጠኛ ሆናችሁ ዲያጣ ለመውሰዷ፣ ምን ያክል እርግጠኛ ናችሁ እያለ ሲጠይቅ ነበረ? ታዲያ ማን ወሰደው? ኤቢ ወሰደችው? ውሃ ወሰደችው? ሰላም ናት ወይስ ናታን ማን ወሰደው? ይህን ያክል አመት አንድ ነገር ጠፍቶ ማያቀውን ዛሬ እሷናች እንጂ ብለው ነው እንግዲህ እናትዮዋ በጣም የተናደደች የነበረው። በእርግጥ እውነቷ ነው። ከአሁን ቀደም ምንም እቃ ጠፍቶ አያውቅም። አሁን እቃ ጠፋ፣ ግን እቃው የጠፋው ዲያጣ ወስጃው ሳይሆን የራሳቸው ሊሸሽገው ነው ማለት ነው። ግን ለሁሉም ነገር ዋናው መጨረሻው መገኘቱ ነው፣ ትልቁ ነገር ደስ የሚለው ነገር ሲገኝ ነው ደስታ የሚሆነው። እና በመገኘቱ በጣም ነው እኔ ራሱ ደስ ያለኝ። ውድ ቤተሰቦች እናንተስ? እና ደግሞ በሁለተኛ የዳጣ እናት ሰራተኛዋ ናት። ጋይ ሳያቸዋታ ሰላም እንግዲህ ሰራተኛዋ ሰላም ዳጣ እናቷ ነች ማለት ነው። እንግዲህ እንዳያቸዋት መጀመሪያ መቅፍ ስታደርጋት መጀመሪያ ወይኔ ጠረንሽ በቃ የሆነ ብቻ በቃ በጣም ውስጧ እንትን ብሎ ነበረ። እንትን ምትላት ማለት ነው። ዳጣ እንኳ ምንም እንደዚህ ነገር ትዝ አላላትም። ዳጣ እንደውም ትናንትና አባትየው አልጋ ክፍል ወስዶ ምንድነው የምታውቂው ነገር አለ ወይ ምናምን እያለ ስለጠፋ እውቃ እየጠየቃት እያለ አልጋችሁ ደግሞ ያምራል እዚህ ላይ እኔ የተወለድኩት እያለች ነበር ምስኪኔ በሌባ ተጠርጥራ ፖሊስ ንጣ ታሰር ያለ የተሰቀ ያለች እየተባለ ማነ ሷ እዛ አልጋና የንጎ የተወለድኩ ትላለ። ወይኔ ዳጣ ወይኔ ዳ ጣሪያ አንቺስ ከፋ እና የምር በጣም ነበር የሳኩት ማለት ነው። እና ያው ዝሮ ዝሮ እውነታው የትም አይርቅም እግዚአብሔር ይመስገን ማለት ነው። እና የዳጣ እንግዲህ እናቷ ሰላም፣ ሰላምዬ እስኪ ጸጉሬ ና ካኪልኝ እያለቻት ነበረ። እናትሽ ዳብዛሽ አታቅም እንዴ እያለቻት ነበር። ሰላምም እንግዲህ እንግዲህ ሰላም እንደዚያ ስጠይቃት ዳጣ በጣም ነው የከፋት ማለት። አንዳንዴ መልስ የሌለው ጥያቄ አላችኋ ማለት። አይ ዳብሳኛ አታቅም እንዳትል ለምን የሚባል ጥያቄ አለም። አይደብሳ የነበረ ትዲያብሳ የነበረ ብትል ደግሞ አሁን የት ናት የሚባል ነገር ስላለ ባጭሩ ያው ዝምታና የመረጠችው ማለት ነው። ዳጣ ግን ከእለታት እንግዲህ ያው ከወሬ ወሬ በእርግጠኝነት ሰላምና ዳጣ ተግባብተው የሆነ ቦታ ላይ የሆነ አጋጣሚ ላይ መታወቃቸው አይቀርም። ጋሽ ደረጀ እንኳ ነገሩን ትንሽ ቢደብቀውና ትንሽ ቢያረዝመው፣ ዳጣ እና ሰላም ግን በጣም እንትን እየተቀራረቡ ነው ዳጣ። የመጀመሪያ አይታችኋት ከሆነ ቤቱን ክፍት አድርጋ ጋሽ ደረጀን ክፍትር አድርጋ ወደ ዳጣ ቤት የገባች ሰዓት ሰላም ደረጃ ላይ ሆና እያየቻት ነበረ እና በቃ የሆነ ድንግጭ ነበር ያለችው። በጣም ነበር የደነገጠችው ማለት የሆነ ነገር ነበር የተሰማት ማለት ነው። ከዚያም አልፎ እንግዲህ እናትዮዋ ትናንትና ጠፍቷል ተብሎ ወደ ዳጣ ስትደበድብ በቃ በስመ አብ እንዴት እንደሆነ ጭንቅንቅ አፏን በቃ የሆነ በቃ አላርለ እንጂ እንደው በሷ በዳጣ ፈንታ እኔ ልግባ ብትል የዛን ሰዓት ደስተኛ ነው ራሱ የምትመስለው፣ በጣም ነበር የተጨነቀችው። በባለፈው ቄሚስ ለብሳ ደሞ የመጀመሪያ ቄሚስ ለብሳ ስትመጣ እንዴት ደስ እንዳላት በስማም እፊቷ ላይ ያለው ደስታ በቃ የሆነ ይነበባል ጋይስ እና በእርግጠኝነት የእናትነት ነው እየተሰማት ነው። እሷ ራሱ ቤት ልትቀይር ልትሄድ የነበረውን እንግዲህ አልሄድም ብላለች ማለት ነው። ናታን እንደውም ለምን ነው የማትሄጂው እያላት ነበረ አይ፣ አላቅም ብቻ ግን አልሄድም እያለችው ነበር ማለት ነው። ውድ ቤተሰቦቻችን እስካሁን ላይ ታደርጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እስከመጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌ ወዳችሁ ፈቅዳችሁ ለምትከታተሉን እናመሰግናለን፣ መሰግናለን ማለት ነው። እንግዲህ በቀጣይ ክፍል በአዲስ ቪዲዮ እንመጣለን። እንግዲህ ዳጣና ሰላምም የበለጠ ተቀራርቦ እንግዲህ ዳጣንም ይቅርታ ብለዋት እንደምንገናኝ እንትን እንበላለን ማለት ነው። ሰላም ቆዩ።